በእንደዚህ አይነት መንገድ መጠቀም ግን አስፈላጊ ነው። ሌላው ደግሞ ፋርማሲ ውስጥ የሚሸጥ ፈሳሽ ሳሙና አለ። ያንን መጠቀም ያ ብዙ ጊዜ ግን በሰውነት ላይ ድርቀት ስለሚያመጣ የማሳከክ ነገር ወይም ደግሞ በግንኙነት ሰዓት የማመም ነገር ስለሚመጣ ምን ማድረግ፣ በሁለት በሳምንት አንዴ፣ በሳምንት አንዴ መጠቀም እንዳይናችሁ እዩት። ይሄንን ነገር ጎበዞች ወላሂ ጎበዞች፣ ለምን ያቺ ነገር አይናችን ናት። በጣም ሴንስቲቭ ነገር ነው። ቶሎ ይጎዳል፣ ቶሎ እንትን ይላል። ምንድን ነው ውስጣችንን ይጎዳል። እዛ ጋር ህመም ካለ እዛ ጋር የተበላሸ ነገር ካለ እስከ ጭንቅላት ድረስ ነው ሁሉ ነገር የሚበላሸው። ይህንን ተጠንቀቁ እህቶችን። ጎበዞቹ ምን፣ ዚች ነገር ላይ ብዙ ኮመንት ላይ በአረበኛ ስሙ ምንድን ነው ያልሽው? ታሜል ተሜል፣ ታሜል አዎ እ እንደገና ደግሞ ፓንት አጠቃቀም ኖርማል ጊዜ ባላችሁ ሳይኖር ስራ ቦታ ስትሄዱ፣ ቤት ውስጥ ስራ ስትሰሩ፣ ምን ስትሉ ኮተን ፓንት ልበሱ፣ ኮተን የሆነ ፓንት። ለጨዋታ ስትሄዱ፣ ለጨዋታ ስትሄዱ ሲልኪዋን ልበሷት። የምታንሸራትተዋል አይደል? ቤትና ስራ ላይ ስትሆን ምነው ሳርዬ? ቤትና ስራ ላይ ምናምን ስትሆን ግን እኮ ተን። ማታ ማታ ደግሞ ስትተኙ ምንም የሌለበት አናፍሱት። ወይ ማን አለ? አይ ማንም የለም። ማር ሳሪን ጠይቀት። ስልኩ ምንድነው ያል? ታውቀዋለች። የሚያንሸራትተው ሳሪዬ አይደለ? ረከቦት የሚገዛለህ ረከቦት አይፈልግም። አሁን ማንም ረከቦት አይፈልግም። ይሄን ነው የመሰለ ጫወታ ረከቦት አመጣችሁ። ማስተር ማስተር ና ግባ ላግባ አለፈ እንጂ የለም። እንደገና ልንገራች፣ ደሞ አንድ ነገር ቀርታ ነበር። ቆይ ምን ነበረ ጠፋኝ።

እኛ ወሬ ይዘን ስለነበር ለዛሬ የደነገጥን ነው። ስለዚህ እንዳረብሳቸው አረ ችግር የለም። እንኳን ደህና መጣ እንዲነ አየሽ፣ ሳሪ እንዴት እንደተቀበልኳት ከመሆኔት አምስት መቶ ሰጥቼ አንሽ ይገባል ይገባሃል። ያልሆነ ስራ ስለመጣህ ነው እንጂ ሲያንስን። የሚወዱ ደህና ናችሁ? እንዴት ናቸው? ስራ ሁሉ ሰላም ነው? ሁሉ ሰላም ነው። ልክ ያልሆነ ሰዓት ላይ መጣው መሰለኝ ስራ እየሰራችሁ። ኧረ አይደለም፣ ኧረ አይደለም አይደለም ወንድሜ፣ እኛ እዚህ እያወራን ነበረ ወሬ ይዘንዝ ብለን የሴት የሴት ወሬ ነገር እያወራን ስለነበር ለዛ ነው። ማርያም የጋራ ነው ከሁላችንም ቤት ያለው ነገር አይደለ እንዲ እኛ ቤት ላይ እንዲህ ማውራት የራሳቸውን ሀሳብ ለማንሳት ሲፈልጉ እኔ ከፊታቸው አይቸ ይረዳ እና ይወጣለሁ ምንም ማድረግ ስለማልችል ቤቱን ለቅቅ ይወጣለሁ። ጊዜ ሞልቶናል። አሁን አንተ አትውጣ፣ እንዲህ አይነት እንግዳ መቶ አይወጣም። እንዲህ እኔ ደህና ነኝ፣ በጣም ደህና ነኝ። እግዚአብሔር ይመስገን። ልጆቹ ደህና ናቸው፣ አደጉ። ስምንት ወር ሞላቸው። በስመ ጊዜው ማርያም ታድለ ይፈጥናል አለ በጣም በጣም ማርያም፣ ቅርብ ጊዜ እኮ ነበረ። እንግዲህ እንኳን ማርያም ያልናት አሁን ደግሞ ይኸው ስምንት ወር። እድሜያችንም እንደዚህ ነው የሚሮጠው። ሰው ዝም ሰው እኮ ነው መርቆ መርቆ ልጆቼ፣ በአንዴ እኔ ራሴ እንዴት በቃ እንዴት ጊዜ ራሱ እንደፈጠነ ዳዴ ማለት ጀምሯል፣ በጉልበታቸው መሄድ ጀምሯል። እግዚአብሔር ጨርሶ ጫሩ ያሳድግልህ ቤትን በበረከት ይላል። በጣም ነው ማሻላህ ተው፣ እንትን መንታን የወለደው አንተ ብዛህ በሁለት አይደለም በአራት በአራት ያብዛ። ወላሂ እሷን አቅሙን ሴትና ወንድ ለዛው፣ ማሻላህ ያው ለሃንዲ ነው ያብዛ፣ እልፍ መራ ያብዛ። አሜን። ልጆችህን እንዳንተ የሆኑ ካንተም የሚበለጡ የሚጦሩ የሚደግፉህ የሚያከብሩ ይሆኑልህ የልብህን ሚያደርሱ አሜን አሜን አሜን። በጣም ማስተር አንተ መብዛት ያለብህ ማደግ ያለብህ መኖር ያለብህ ሰው ነህ። ምክንያቱም ለብዙዎች ሕይወት የተረፍክ ነህ። እጅግ በጣም ለአንተ ትልቅ ክብርም አለ ከጎንህ ነ መቼ ነው ፎሎ የምናስደርገው ያንን የመኪናውን ታምሪን ሞቶር ሰው እንደው ፎለሩ እኮ አሁን 500 ሺህ ፎሎወር ፈልገን 500 ሺህ ፌክ አሁን ተከፍቶ መለየት፣ ከብዶን እኔ ራሴ እየፈለኩ ነው። ስንት እንደደረሰ ለይቼ ለማወቅ ውስጥ መግባት አለብኝ፣ እና ወይ ደግሞ እሱ እሺ እነሱ ራሳቸው የሚጡና እናስደርገዋለን። እንደዛ እነሱማ ይመጣሉ። ሌሎቹ ፌኮቹ መጥቶ ደግሞ ታምሪ ሰነን እኛንም ፎሎ አድርጉን እያሉ ይጽፋሉ። በጣም ከባድ እኮ ነው ማርያምን፣ የኛ ሰው እኮ በጣም ከባድ ነው። ስንት ደረሰ? እኔማ በቃ እኮ ማለት የትኛውን ላይ ይችለው ወክ 315000 ደርሷል አሁን። አይ ደህና ነው ጊዜ ገደብ አለው እንዴ? ጊዜ ገደብ የለውም ግን 500000 ፎሎወር ቢሞላ በየትኛውም ሰዓት ላይ መኪናውን መቀበል እንችል ነበር። ጥሩ ስለዚህ፣ ታዲያ ለሁሌም ጊዜን ማስተካከል እንችላለን። እሺ አስተካክልና ንገረኝና፣ እኔም ሙኒትም መሲም ጁዬም ነጽም ሁና እዚህ ጋር ያሉት ደግሞ ፎሎ እናስደረገ አንድ ቀን ይምጣና፣ ጁዬና ነጽ ግን እኔ ታላቃችሁ አይደለሁም ሰላም አትሉኝ? ተው ግን አረ ማስተርዬ፣ ያው ጨርስ ብዬሽ ነው። እንዴት ነህ? ደህና ነሽ ነጽ? አለን አላለኝ ሰላም እግዚአብሔር ይመስገን። እንኳን ደስ ያለ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርሽ። በጣም እናመሰግናለን። አዎ ኔትወርክ እንትን አሁን ማምጣት ትችላለህ ማስተር? ወይስ ነገ ከነገ ወዲያ፣ ወይስ በሚመች ቀን ሊደውልለት የምጣ ምናልባት ሙኒት እንዳረብሻቸው ብዬ ነው። ሊደውልለት ካለ እንዲ ሰብሰብ አደርጋቸዋለሁ። አራ ችግር የለም ችግር የለም፣ ማስተር እኮ ነገ ማታም ይቀጥላል ወሬው። ሁሌም ማታ ማታ እሱን ፎሎ አድርጋችሁ ስትጨርሱ እቀጥላለሁ ወሬውን። ጀስት እንደው አትሊስት አንድ ሺህ እንኳን ፎሎ ሰጥተነው እሱ ይውጣና፣ የሚቀጥለው ደግሞ ከዚህ የበለጠ ግልጽ የሆነ ንግግር ስለሆነ ፎሎ አድርጉትና ማስተር ይውጣ። ማስተርን እኮ አይደለም። የሚመጣው ማን ነበር? ምናምን ሞተርስ የሚባል አለ፣ መኪና፣ የመኪና ሞተርስ። እሺ ማስተር እየጠራው ይምጣ፣ ችግር የለም ጋይስ። ተሰብሰቡ፣ እስከዛው ተባርጉ። ተባርጉና ተሰብሰቡ። አንዴ እሱ ጆሮ እንዲይዝ እኮ ጥሩ ነበር። የሚቀጥለው ነው ጊዜ እኮ ነው። ማታ ማታ ወሬው ይቀጥላል። ይመጣላት ወሬው እኮ ማታ ማታ ነው። እሱ ስልክ እየደወለ ነው። ስሙ። የሚቀጥለው ደግሞ አሁን እሱን ወላሄ አንድ ሺህ ፎሎ ከሰጣችሁት ፖዚሽን እነግራቸዋለሁ። እንደዚህ ሆኑ ጥሩ ነው፣ እንደዚህ ሆኑ መጥፎ ነው። እኔ የማወራው ካገቡት ጋር ነው። እንደገና ናንተ ያልኳችሁ ሰልጥነሽ ትሄጃለሽ ሀቢብቲ፣ ሰልጥነሽ ትሄጃለሽ። ባዶ ሜዳ ላይ ማዳምም ሰውዬውም ሲወጡ፣ አንቺ እየተገላበጥሽ ለብቻሽ ሞክረሽ ሞክረሽ እንዲያውም ሰልጥነሽ ትሄጃለሽ ሀቢብቲ ማስተር ሲያመጣ ፎሎ እናድርግለት ጋይስ፣ ቶሎ በሉ ታባርጉ ኔ ማስተር ያመጣል እንደገና። ካንስሌሽን ወረቀት ያላችሁ መስራት የምትፈልጉ ኢትዮጵያ፣ አሁን ስሞቹን እየጠራው ለአወራ ነው። ጉድ እኮ ነው። አንድ ሺህ ከሞላችሁ አወራላችሁ አለ። ይሄኛው ስታይል ምናምን። እሺ። አረቴሞኒለንተንተባተ እሺ። ካንስሌሽን ፔፐር ያላችሁ ሀዩን እዛ ጋ አውሯት እና በሙይት በኩል ነው የምትመጡት እዚህ ሙጁ ይማለች ሳምንት ተነግሪ ምንድን ነው ታናግረ? እንደገና የገባው አማርኛ አልጻፉ። እኔ መልስ ያልሰጠኋችሁ ልጆች፣ ስለ ዋትሳፕ ምናምን የምታወሩ ልጆች፣ ወላሂ ሁለት ቀን ምንም ማናገርም አልችልም። በቃ የለኝም፣ አቅሙ የለኝም። አሁንም ጥያቄ ያላችሁ ምናምን፣ ነገ ይሻላል። በአዲስ ሙድ ከጠዋት ጀምሬ ሥራዬን በስነ ስርዓት እሰራለሁ። እሺ ለዛሬ አሁን ማስተርን አስተናግደን እኔ እናንተን አስተናግጃችሁ እንወጣለን። ጥሩ ማስተርን ፎሎ እናስደርገው ነው ምስሉ ይመጣላል። አሁን ከዛ ውጭ ደግሞ ሀዩን አውራት ሀዩን ስታወቅ በጣም ስራ አለን። ነገ አክስቴ ትኬት አለበት፣ በጠዋት ነው የምመጣው። አንዳትኬት አለ ጋይስ፣ ትኬትም አለ ጋይስ፣ ትኬት የምትፈልጉ አለ